ሰው ነው እንግዲህ በድንገት የተገኘ እግዚአብሔር እኮ ነው፣ እንትን የሚያመቸሽ። እሺ፣ ሰላም ጋይስ እንደምን አላችሁ? አሁን የምንገኘው እንግዲህ የብሔራዊ ቲያትር፣ የኢትዮጵያ ብሔራዊ ቲያትር ነው። ሰባ ዓመታችን አክብረናል እያሉን ነው እንግዲህ። ባለፈው ሳምንት ነው የተከበረው። እስኪ ምን፣ እንዴት ነበር ድባቡ? ምን ይመስል ነበር ሰባ በኢትዮጵያ የኪነ ጥበብ ታሪክ ያለውን ፋይዳ ታውቀዋለህ። በጣም ትልቅ ነው ፋይዳው። እና እኛ አሁን አንዱ ትልቁ ትኩረታችን ሰባ አመት በሰባ ቀናት የሚል ፕሮጀክት ነው የያዝነው እና ደግሞ ልዩ የሚያደርገው ምንድን ነው? ሰባ አመትን ከጎረቤቶቻችን ጋር መስራት። ከጎረቤቶቻችን ጋር ባንኮች አሉ፣ ሆስፒታሎች አሉ፣ አየር መንገድ አለ። ኤቭሪቲንግ ዲዝ እያደረግን ከእነሱ ጋራ ሰባ ቀን ሰባ አመትን በሰባ ቀናቶች ውስጥ በተለያዩ ኢቨንት አሁን ለምሳሌ እኛ እንትን እናጸዳለን። ዘውዲቱ ሆስፒታልን ጋንዴ ሆስፒታልን እናጸዳለን። እዚህ ይሄን ግቢውን እናጸዳለን። መንገዱን እናጸዳለን። ግን ብቻችን አይደለም። አካባቢያችን እዚህ የምታየው ባንክ በሙሉ ከእኛ ጋር አብሮ እየሰራ ነው ያለው። እና በጣም ፖዚቲቭ ናቸው። በጣም አሪፍ ሪስፖንድ ነው ያለው። ዛሬ ንግድ ባንክ ነበርን፣ ንብ ባንክ ነበርን፣ አዋሽ ባንክ፣ ዳሽን ባንክ ነበርን። እና ያላቸው ሪስፖንድ በጣም ድንቅ ነው። አብረን ለማክበር ማለት ነው። አላማው ምንድን ነው? እንደምታቀው፣ ይኸውልህ የሚበልጠን ማን መሰለ ንግድ ባንክ ነው። ከንግድ ባንክ ንግድ ባንክ ሰማንያ ዓመት ነው፣ እኛ ሰባ ዓመት ነን። አሁን እዚህ ቦታ ላይ አንድ ማንም ቢሮ ብጠይቀው የት ነው ቢሮ አየር መንገድ ብትለው ከኢትዮጵያ በራሳት እንደ ፕሮሞሽን ጀርባ አዋሽ ባንክ ብትለው እንደ መጠሪያችን ነውና አሁን